ሰላም እንዴት ናችሁ? ወዲሻ ቤተሰቦች በዛሬ ቪዲዮ ማስመለከታችሁ ሳምሰንግ ኤቴን ስክሪን አቀያየር እናያለን። እንዴት አድርገን እስክሪን መቀየር እንደምንችል ሙሉ ቪዲዮን በዚህ ትመለከታላችሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እዚህ ጋር እንደምታዩት ስልኩ እስክሪኑ ተሰብሯል፣ ወይም ፈሶን የመጣው እንደምንመለከተው ማለትም ነው። ይህ እንግዲህ የተሰበረውን ስልክ በአዲስ ስክሪን ነው እዚህ ጋር መቀየር የምንችለው። ስለዚህ እንዴት አድርገን መቀየር እንደምንችል እንግዲህ ሙሉ ለሙሉ ያሳያችኋለሁ። አብራችሁኝ ሁኑ። በመጀመሪያ ደረጃ ስልኩን እንከፍቷለ ወይ ደግሞ ስልኩን እንፈተዋለን ማለት ያለ ማድረግ የመጀመሪያው ስቴፕ ምንድን ነው? የኋለኛውን ክዳን ማንሳት ነው። ስለዚህ እዚህ ጋር ልክ እንደምትወስድ በሲሙ በኩል ላይ ነው ቀስ ብለን የኋለኛውን ክዳን ማንሳት የምንችለው። ምንም የሚከብድም ነገር የለውም፣ ቀላል ነው። ክዳኑ ለማንሳት ምናልባትም አሻራ አላችሁ ብቻ ከሆኑ ክዳኑ ላይ አሻራ ካላቸው እሱን አጠንቀቅ በሉ። ምክንያቱም ስታነሱት ኬብል ስላለው ኬብሉ እንዳትቆርጡ በሚለው ማለትም ያችን ብቻ ጥንቃቄ ማድረግ ያ የሚጠበቅብን ከዛ ውጭ ግን በእነዚህ መሰረት በቀላሉ የኋለኛውን ክዳን ማንሳት እንችላለን ማለት ነው። ከዛ በኋላ እዚህ ጋር እንደምንመለከተው ኬብሎች አሉ። ሁለት ኬብሎች አሉ። አንደኛው ኬብል የእስክሪኑ ኬብል ነው። አንደኛው ኬብል ደግሞ ሚኒ ቦርዱ እና ሜን ቦርዱን የሚያገናኝ ኬብል ነው። በተጨማሪም ኬብሎቹ ከላይ በኩል ናቸው። ከላይ መሆናቸው አሪፍነቱ ምንድን ነው? ባትሩ ማስታ የጠበቅባቸው ምንም። ባትሩ ሳታናሱት ነው እስክሪኑ መቀየር የምችሉት። ኬብሉ ግን ከታች ከሆነ ግዴታ ባትሩን ነቅለን ወይ ደግሞ ባትሩን አንስተን ነው ኬብሉ ማንሳት የምንችለው ምክንያቱም ባትሪውም ማ ኬብሉ ከባትሪ ስር ስለሆነ ማለት ነው። ይሄኛው ግን ኬብሉ ከባትሪ በላይ ስለሆነ ምንም ባትሪና ኬብሉ ምንም የሚያገናኘው ነገር የለም። ስለዚህ ይሄ ዚኛው ስልክ በቀላሉ አድርገን ነው ኬብሉ አንስተ መቀየር የምንችለው ማለት ነው። ግን አንዳንድ ስልኮች ግን አሉ ኬብላቸው ከባትሪ ስር የሚሄዱ ማለት ነውና ያን ለመንገድ ያክል ነው። ዚጋ ልክ ዚጋ እንደምንመለከተው እንግዲህ የመጀመሪያ የኋለኛዋን ክዳን እያነሳናያለ ነው። በመቀጠል የባትሪውን ኬብል እናነሳለን። ከዛ የስክሪኑን ኬብል ማሳት የሚጠበቅባችሁ አንደኛው እንዳልኳቸው የጥቁሩ ነው። የስክሪኑ ኬብል ጥቁሩ ነው። የስክሪኑ ኬብል ቀዩ ደግሞ ሜን ቦርድ እና ሚኒ ቦርዱን የሚያገናኘው ኬብል ነው ማለት ነው። ስለዚህ ቀጥታ የስክሪኑን ኬብል በእንደዚህ መሰረት እናነሳለን ማለት ነው። ይሄን ካደረግን በኋላ ሌላ ምንም ፕሮሰስ የለም፣ ብቻ አዙረን ብቻ እስክሪኑ ማንሳት የሚጠበቅባቸው የተሰበረውን እስክሪን ከፊት በኩል ላይ መንቀል የሚጠበቅብን ሌላ አይነት ምንም ነገር የለም። እዚጋ ከኋላ ምንፈታው ምናምን ነገር የለም። እዚጋ የምናደርገው የፊትለፊቱን እስክሪን ብቻ ማንሳት ነው። የተሰበረ እስክሪን ስለሆነ ምንም የሚያሳስብ ነገር የለም። ይሄን ለማንሳት በእንደዚህ መሰረት እናነሳዋለን። ነገር ግን እዚጋ ካነሳ በኋላ አዲስ ስክሪን ከመቅጠማችን በፊት ማስትሹ እዚህ ጋር የምታዩት ቦታ ፍሬሙ ላይ ጽድት ማድረግ አለባቸው። ማስትሽ ምናምን ካለው መጀመሪያ ላይ ካለ እነጸረዋለን። ቆሻሻ ማቧራም ካለ ይጸዳል። ዝም ብለን አለ ስክሪን የምንገጥመው ስለዚህ እሱን ነገር መታወቅ ያለበት ነገር ነው። ጽድት አድርገን ነው ሙሉ ለሙሉ ዙሪያው ማለት ነው። መጀመሪያ የተቀባ ማስትሽ ካለ ያን የመጀመሪያው ማስትሽ አስድተን ቀብተን ነው የምንገጥመው ሌላ አዲስ እስክሪን የምንገጥመው ማለት ነው። ከዛ ውጭ ደግሞ ፍሬሙ ቤንድ ያደረገ መሆን አለመሆኑንም መመልከት አለባችሁ። ጠመት ካለው ፍሬሙ የተወላገደ ነገር ካለው ቀጥ ያለ ያለ ካልሆነ እስክሪኑ ሲገጠም ሙሉ ለሙሉ መጥቶ ስክሪኑ እዚህ ውስጥ ቁጭ ላይል ይችላል። ያ ማለት ስክሪኑ ሊዘባርቅ ይችላል። በስነስርቱ ላይነካ ይችላል እና ተሳስታችሁ ነኩት በራሱ ሊያዘባችሁ ይችላል። ስለዚህ እዚህ ጋር በጣም ጥንቃቄ ማድረግ አለብን ማለት ነውና ቤንድ ያደረገ ከሆነ ስክሪኑ ሊገልቡላ ይችላል። ከዛም አልፎ ማለት ነው የሙቀት ባህሪ ሊያመጣ ይችላል። ስክሪኑ ሊጨልምም ይችላል። ሊያበራ ይችላል ሁሉ እና ብዙ አይነት ችግር ሊያመጣ ይችላል። ስለዚህም ፍሬማችን ወሳኝ ነገር ነው። ምክንያቱም ስክሪኑ መጥቶ ሌቭል መቀመጥ አለበት። ኋላ ተጠብቆ ራሱ ቸሎ ሳይጨናነቅ ፍሬሙ አንዳንድ ጊዜ ወደ ወደውስጥ ጨፍለቅ ያለው ወደ ገባ ካለ እስክሪኑ ወደ ውስጥ ግብት ላይ ይችላል። ስለዚህም ከቻል ሌላ ፍሬም መቀየር አለብን፣ አለም ደግሞ ይሄን ፍሬም መልሰን ማስተካከል አለባቸው ማለት ነው። ስለዚህ ፍሬሙ የሚስተካከል ከሆነ ፍሬሙን አስተካክል የተጣመመበት ቦታ አስተካክለን ነው እስክሪን የምንገጥመው እንጂ ዝም ብለን አይገጠምም ማለት ነው። ስለዚህ እዚህ ላይ በጣም ጥንቃቄ ማድረግ የሚጠበቅብን ነገር ቢኖር ይሄ ነው እንጂ ሌላ ምንም ነገር የለም። እስክሪን ለመቀየር የሚከብድ የእዛን አክል ነገር የለውም። ፍሬሙ ላይ ግን ትኩረት ማድረግ ይጠበቅብናል። በእርግጥ አንዳንድ እስክሪኖች ከነ ፍሬማቸው ይሸጣሉ፣ ልክ ነው። እዚህ ግን ይሄኛው ኤቴን ፍሬም የለም ለብቻ ነው ስክሪኑ የሚሸጠው። ስለዚህ ብቻውን እስክሪኑ የምንቀይረው ማለት ነው። አንዳንዱ ሳምሰንጎች ግን እንደውም ብዛት በአብላቸው ሳምሰንጎች እስክሪናቸው ከነ ፍሬማቸው አሉእና ስለዚህ ከነ ፍሬም መቀየርም ትችላላችሁ ከፈለጋችሁ ማለት ነው። ይሄኛው ግን ያው እስክሪኑ ብቻውን ነው። ስለዚህ ስክሪኑ ቼክ ማድረግ ይጠበቅብናል። መጀመሪያ ከመግጠማችን በፊት እንደሚሰራ ቼክ አላደረግኩትም። ዝም ብዬ ነበር እ መጣሁት እና እዚህ ጋር ግን አሁን ሞክረን ቼክ እናደርገዋለን። እንደሚሰራ ቼክ አደረገን በኋላ ነው እንገጥመዋለን ማለት ነው። ስለዚህ ቀጥታ ወደ ቼክ ወደ አደራረጉ ነው እየሄድኩ ያለሁት። ከዛ በመቀጠል ስክሪኑ ኬብል እዚህ ጋር እንሰካለን፣ ባትሉ እናበራለን። ከዛ ስልኩም ቼክ እናደርጋለን እንደሚበራ በእንደዚህ መሰረት እንግዲህ እንደሚበራ ቼክ እናደርግና እናደረግና ተቹ እንደሚሰራ ቼክ እናደረጋለን። እስክሪኑ ብራይትነሱ ምን ያህል ነው፣ እስክሪኑ ጥራት ምን ያክል ነው የሚለውንም ጭምር በደንብ አድርገን ብንፈትሽ የተሻለ ነው። ስለዚህ ያው ካበራለን በኋላ ተቹ በደንብ እንደሚሰራ ተቹ ሁሉም ቦታ እንደሚሰራ ቼክ እናደረገዋለን። ብራይቱም እንደሚጨምር እንደሚቀንስም። አንዳንድ ስክሪኖች ብራይትነሳቸው አይጨምሩም አይቀንሱም በነበሩበት ላይ ነው። ስለዚህ ብራይቱ እንደሚጨምር እንደሚቀንስ ቼክ መደረግ አለበት። ስለዚህ ይህንን ቼክ ታደረጉታላቸው ማለት ነው። እንደዚህ ልክ እንደሚቀንስም እዚጋ እያየን ያለ ነው። ከዛም ውጭ በዛ በብራይትነሱ ራሱ ተቹ እንደሚሰራ ቼክ ማድረግ ይቻል። ክፍል ግን እንደዚህ ይዘ ነው ሙሉ ስክሪኑ ያነካካል ማለት ነው። ያ ተቹ እንደሚሰራም ጭምር ለማረጋገጥ ይቻላል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ልጆች ቻናሉን ሰብስክራይብ በማድረግ በሰሞኑ ይችላላችሁ። ቪዲዮታችሁ ቆድራችሁ ደግሞ ላይክ፣ ሼር ማድረጋችሁን አትርሱም። አይዮ እዚህ ጋር ልክ እንደምናየው ተቹ እንደሚሰራ እያረጋገጥን ያለነው ስለዚህ እዛች ቦታ ላይ ተቋርጡ ስለነበረ ድጋሚ ተቹን ቼክ አደርጋለሁ። አይዮ እዚህ ጋር እንደዚህ የሚቋርጥ የሚቋርጥ ቦታ ድጋሚ ቼክ እያደረጋችሁት መስራቱን ካረጋገጥን በኋላ መቀየር ብቻ ደግሞ መቅጠም የሚጠበቅብን ማለት ነው። ይህው ቼክ አደራርጉ። እንግዲህ ዚህጋ ልክ እንደምትወጡት በእንደዚህ መሰረት እናንተም የገዛችሁትን ስክሪን በደንብ ፈትሻችሁት ብትገጡት መረ ይሻለው። ያው ደንበኛችሁ የሰራችሁ ስራ አሪፍ ቢሆን ጥሩ ስራ ከሰራችሁ ያው ለሌላ ጊዜም ሌሎች ስራ ስለሚያሰራችሁ የምንሰራው ነገር ከመስራትም ውጪ ጥሩ ነገር መስራት የበለጠ ያው አሪፍ ያደርገዋል ማለት ነው። ይሄንን ያው እንደ ሙያም የምናውቀው ነገር ስለሆነ፣ ስለዚህ አሁን በቀጥታ ባትሪውን አንስቼ የስክሪኑ ኬብል ማንስቼ የምናደርገው ምንድነው ማስሽ ነው የምንቀባው። አንዳንድ ጊዜ ከማየውም አንጻር ማስሽ ስናደርግ መሀል አካባቢ ትች ገባ ብላችሁ ማስ የሚያደርጉ ልጆች አሉና፣ ነገር ግን ያንን ማድረግ አይጠብቅብንም። ማስ የምናደርገው ጥግ ላይ ብቻ፣ ጠርዝ ላይ ብቻ ነው የምናደርገው። አላይም ደግሞ የእስክድኑ ላይ ይቻላል። እስክድኑ ላይ ዙሪያው ላይ መቀባት ይቻላል። ቀስ ብለ ሳናበዛ ዙሪያው ላይ እናደርጋለን። አላይም ደግሞ የፍሬሙ ጠርዝ ላይ ጠርዟ ላይ ብቻ ነው የምንቀባ አናበዛም ሲቀጥል ደግሞ አናበዛም። ምክንያቱም ሲበዛ አንደኛ አይዝም የማዛቅሙ ብዙ ጊዜ ማስሽ ነገሮች እንዴት ነው ሲበዙ የማጣበቅ አቅሙ ብዙ ጭምልቅ ነው የሚለው እንጂ አይዘለም። ስለዚህ በስሱ ስናደርግ በደንብ አድርጎ ይዝላቸዋል ማለት ነው። ስለዚህ ያንንና ጥራት ያለው ነገር እንዲሰራም ከተፈለገ ያንን ሲቀጥል እዚህ ኬብሉ አካባቢ ማስሽ ማድረግ የለባቸው እዚህ ወደ መሀል ጋር ገባ ብለን ኬብሉ አካባቢ ስትል ማስሽ ቢነቃው እስክሪን ሁላ ሊጫለም ይችላል ሊዘጋባችሁላች እስክሪኑ ላይበራ ሁሉ ይችላል ማለት ስለዚህም ወደዚህ አካባቢ ቢ ኬብል ላይ አካባቢ የምታደርጉት ካላችሁ ማድረግ የለብንም። ሲቀጥል ጥጉ ላይ የምናደርገው ለምንድነው ሌላ ጊዜ እንኳ ማንሳት ብንፈልግም በስነ ስርዓቱ እስክሪኑ ማንሳት ይችላል። ምክንያቱም ሌላ ጠጋኝ ምናልባት ጠ ሌላ እንኳ ጠጋኝ እስክሪኑ አንስቶ ሌላ ሞባይል ላይ መቅጣም ቢፈልግ ምንም አይከብደውም ማለት በቀላሉ እስክሪኑ ማንሳት ይችላልና አንዳንድ ጊዜ ስንሰራ ሌላ ጊዜ ሊፈታ ይችላል፣ ሌላ ጊዜ ሊነሳ ይችላል የሚለውም ጭምር ያው ግምት ውስጥ ከተን ቢሆን የተሻለ ነገር ነው። ስለዚህ ዙሩ ላይ አድርገን የምንቀባ ከሆነ ግን ምንም ችግር የለውም ማለት ነው። ምክንያቱም በሌላ ጊዜ ለማንሳት ምንም ሳይበላሽብን ሳያስቸግረን በቀላሉ ማንሳት እንችላለን ማለት ነው። ስለዚህ ከዚህ አንጻርም ጭምር መሆን አለበት። ስለዚህ ከዚህ ጋር እንደምናየው ጥግ ጥግ ላይ ብቻ ሳናበዛበት እንቀባታለን። ማስሻ ማለት በስሱ አድርገን እንቀባዋለን። ከፊት ለፊት በኩል ደግሞ ስትቀቡ ወደ ካሜራው በኩል ላይ ማለት ነው። ከፊት ለፊት በኩል ሴንሰር አለ፣ የፊት ለፊት ፍላሽ ላይት ሊኖር ይችላል። የፊት ለፊት ካሜራ አካባቢ አካባቢ እዛ ላይ መቀባት የለባችሁም። እየዘለላችሁ እየዘለል መቀባት እንዳለብንም እዚህ ጋር ማወቅ አለብን። ሴንሰር አካባቢ ከቀባችሁ ሴንሰር ያጨለመባችሁ እና እስክሪኑ እየጨለመብን ያመጣል። ደግሞ እየጨለመ አልፎ አልፎ ይበራል ማለት ነው። ስለዚህ ሴንሰሩ መቀባት የለባችሁም። ከላይ ወደ ካሜራ አካባቢ ላይ ሴንሰሩ አካባቢ ዘላችሁት የካሜራ አካባቢ ዘለን ነው የምንቀበውና ሙሉ አለ የሚለቀለቀው ስለዚህ ያልኳቸው ቦታ ላይ እንዘልና ከዛ እዚጋ ያለው ላስቲኩን እናነሳለን። የፊትለፊቱ ካሜራ ጋር ላስቲክ ነበረች እሷ አንሽታሉ። ቀድሚ አጋጣሚ እዚጋ የፊትለፊት ካሜራ ጋር ለቆሻሻ እንዳይኖራት ብቻ በሚል ነው። ሌላ ነገር የለውም። እንዳይቆሻሽ ብቻ በሚል ነው ተነስታለች። ከዛ በመቀጠል ቀጥታ የስክሪኑ ኬብል ቀድሚያ እናስገባና ከዛ በኋላ አራት በአራት ጠብቀን ሳይዙ ማለት ነው። ዝም ብለን ቁጭ ማ ማስ አሁን ምን እናደርጋለን? ኬብሉ ከገባለን በኋላ እኩል ጠርዙን ጠብቀን ነው እስክሪኑ ወርታች ቁጭ የምናደርገው ማለት ነው። በእንደዚህ መሰረት አራቱ ማዘን ጠብቀን እስክሪኑ ወርታች ቁጭ እናደርገዋለን ማለት ነው። እንገጥመዋለን። ወርታች ጠበቅ አድርገን እንገጥመዋለን። በሰስራት መግባቱን እርግጠኛ ከሆነ በኋላ አዙረን ምንድነው ማድረግ የሚጠብቅብን ማለት ነው። የስክሪኑ ኬብል እንገጥማለን፣ ባትሪያችንን እንገጥማለን። ከዛ የብር ላስቲክ እናስርበታለን ማለት ነው። ምክንያቱም ያው ማስሹ መድረቅ ስላለበት ልክ እዚህ ገነምቱ የስክሪኑ ኬብል እንገጥምና የባትሪም ኬብል እንገጥማለን። ከዛ ክዳኑ መቅጠም ነው ወይም ደግሞ እዚ ጋር የብር ላስቲክ ማሰር ይቻላል። ምንም ችግር የለም። ክዳኑ መቅጠም ከሆነ ወይ ደግሞ ከፈለገ እዚ ጋር ባለበት የብር ላስቲክ እናስርና አንድ አርባ ደቂቃ ድረስ መድረቅ ስላለበት ነው። ማለት እርግጠኛ ነኝ ይህ ቪዲዮታችሁ እናንተም ሌሎች ስልኮችን ስክሪን መቀየር ይችላላችሁ ብዬ አስባለሁ። እንግዲህ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በቀጣይ ቪዲዮ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆናላችሁ።